ሰላም ጤና ይስጥልን ተመልካቾቻችን፣ ይህ ሳምንት በክርስትና እምነት ተከታዮች ዘንድ ሰሙነ ሕማማት ወይም የሕማማት ሳምንት በመባል ይታወቃል። ሳምንቱ በክርስትና እምነት ተከታዮች ዘንድ ልዩ ቦታ ያለው ነው። በዚህ ሳምንት እንግዲህ ከወትሮ በተለየ መንገድ ልዩ ሃይማኖታዊና አምልኮታዊ ስርዓት ይከናወናሉ። ለመሆኑ ሰሙነ ሕማማት ማለት ምን ማለት ነው? በዚህ ሳምንት የተከናወኑ ዋና ዋና ሃይማኖታዊ ክዋኔዎች ምንድን ናቸው? የሚሰጡ ትምህርቶችስ ምንድን ናቸው? በእለት ተዕለት ሕይወታችን ውስጥ በምን መልኩ ልናስቀጥላቸው ይገባል በሚል የሚያብራሩልን እንግዳ ጋብዘናል። እንግዳችን ሊቀሊቃውንት ዮሴፍ ደሳለኝ ይባላሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሊቃውንት ጉባኤ አባል ናቸው። እንግዳችን ውድ ጊዜዎትን ሰውተው ለዚህ ማብራሪያ ፈቃደኛ ስለሆኑ እጅግ አድርገን እናመሰግናለን አመሰግናለሁ ሰሙነ ህማማት ስንል ምን ማለታችን ነው እንደው በዚህ ሳምንትስ የሚሰጡ ዋና ዋና ትምህርቶች ምንድን ናቸው የሚከወኑ ክዋኔዎች ምንድናቸው እንደ መንደርደሪያ እንዲሆነን ባጭሩ ይህንን ቢያብራሩልኝ መልካም እሺ እንግዲህ ሰሙነ ህማማት ስንል ሰሙን ማለት ሳምንት እንዲህ ማለት ነው ህማማት የሚለው ደግሞ ህማም መከራዎች ህመሞች ስቃዮችን ነው የሚያስረዳው። በጥቅሉ ስንተረጉመው ደግሞ ሰሙነ ሕማማት የመከራዎች የስቃዮች፣ የህመሞች ሳምንት ማለት ነው። እንግዲህ በአጠቃላይ ይሄ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ ወደዚህ ምድር ከመጣ በኋላ በዚህ ምድር ላይ 33 ዓመት ከ3 ወር እንደኖረ የቤተክርስቲያናችን ቋሚ ትምህርት ነው። በዚህ መሰረት መጨረሻ እንግዲህ ከጽርሃርያም እስከ ማይጸነ ማርያም አለምን ለማዳን ያደረገው ጉዞ ከማይ ፀነ ማርያም ወደዚህ ምድር ከመጣ በኋላ በለቢሰ ስጋ ስጋን ተዋህዶ እየተመላለሰ በዚህ ምድር አድጓል። ካደገ በኋላ በቀራኒው የመጨረሻውን ድነትን የመጣበትን ዓላማ ወይም ድነት ሰብን ሰውን ለማዳን ዓላማ አድርጎ የመጣበትን ነገር ያከናውን ይፈጽም ዘንድ አስቀድሞ ድነት ዓለምን ከመፈጸሙ በእለተ ዓርብ ቀድሞ ይህንን ሳምንት በብዙ ውጣ ውረድ ማሳለፉን ነው የሚገልጸው። ሳምንት ሁላቱ ስያሜ ሁሉ አላቸው። ለምሳሌ ሰኞ ጀምሮ እሁድ ያው ሆሣዕና ነው። ሰማያዊ መድኃኒት በምድር ላይ በአህያ ተጭኖ መታየቱን ያምተትና ነው። በኪሩቤል ዘባን ላይ የሚኖር እግዚአብሔር በአህያ ውርንጫ ተጭኖ መታየት በአህያ ጀርባ ላይ ያምትትና ነው። በጣም ሰፊ ትትና የምንማርበት ነው። የምስጋና ሳምንት ነው። እንደገና ሰኞንም ስንመለከተው በለስ የተረገመበት መርገመ በለስ ወይም ርግመተ በለስ የበለስ መረገም ቀን ብለን በለስ ይባላል። ቀኑ በለስ ማለት ቀጥታ እንጨት፣ ድንጋይ አይደለም። ስለ እንጨት ማውራት ፈልጎ አይደለም። በለስ ሰው ነው። እንደው በለስ ዘይቤ ቤተ እስራኤል ሙንቱ ይላል ሊቁ ቅዱስ ያሬድ። በለስ ያልኩት የእስራኤል ቤት ነው። ዋጥ የወይኑ ክርስቶስ ውእቱ። እንደው የወይኑ ቦታው ክርስቶስ ነው። በለስ ያልኩት የሰው ልጅ ነው ይላል። ተራበ ነው የሚለው ከመቅደስ ወጥቶ ተራበ። ከጽርሃ አርያም ፍቅር ተርቦ ወደ ሰው መጣ። በለስ ወደ ተባለ ወደ ሰው ልጅ ግን እንደው ቅጠል በስተቀር ፍሬ አላገኘም፣ ማለትም ፍቅርን አላገኘም ማለት ነው። ፍሬ የተባለው ፍቅር ነው። በለስ ቅጠል የተባለው በክርስትና ስም እየተኖረ ክርስቲያን እየተባለ የክርስቶስን ስራ ተግባር አለመስራት አለመኖር፣ ፍቅር ራይ፣ ቸርነት፣ ይቅርታ የሌለው ሰው ያው በለስ ቅጠል ያለው በለስ እንጂ ፍሬ የሌለው በለስ ማለት ነው። ያንንም ረገመው ይላል። ያው በእግዚአብሔር መንግስት የተለየ ይሆናል ማለት ነው። ይህ በአጭሩ በለስ ሲተረጎም፣ ያ ሰኞ ማክሰኞ ስንመለከተው አብዝቶ ወንጌል ሰብኳል። አብዝቶ ደግሞ ጥያቄ ቀርቦለታል። አብዝቶ ጥያቄ መልሷል። አጠቃላይ እንደውም ትምህርቱን የቋጨው ማክሰኞ ነው። የዚህ ዘመን የዚህን ዓለም ትምህርቱን የቋጨው ያጠናቀቀው ማክሰኞ ነው። የማቴዎስ ወንጌል ምዕራፍ 22 ቁጥር 26 ጀምረን እስከ መጨረሻው ስናነብ ፈሪሳውያን፣ ሰዱቃውያን፣ ጸሐፍት፣ ረበናት፣ ምሁራን የአይሁድ ምሁራን ጠየቁት ነው የሚለው ለጥያቄው ሁሉ ማያዳግም መልስ የሰጠበትና ያከናወነበት ጊዜ ነው ማለት ነው። እና የጥያቄ የመልስ የትምህርት ቀን ነው ማክሰኞ ረቡም ስንመጣ ምክር አይሁድ ነው። ቅድም እንዳል ነው አስቀድሞ አዳም ጋር ምክሩን እሱ ቢጨርሰውም ሙቶ ዓለምን እንደሚያድን ቢጨርሰውም አይሁድ መክረው ግን አረብ ለመስቀል የተስማሙበት ቀን ነው። ምክር አይሁድ የምክር ቀን ይባላል። ከዚህ ሐሙስም ስንመጣ ቅድም ያለ አዲስ ኪዳን ሐሙስ ናት። ስርዓት ተመስሪት አዲስ ኪዳኑ ዘላለም ድነት የተሰጠበት ነው። በጋህድ አስተምሮ ተግብሮ ያሳየበት ቀን ነው። ትትናም ዝቅ ብሎ እግር አጥቦ ያሳየበት ቀን ነው። ወደ አርብም ስንመጣ እንግዲህ ለቤዛ ዓለም ክርስቶስ በዚህ ምድር ላይ ድነትን የጨረሰበት ቀን ነው። በሰሙነ ሕማማት ከተፈጸሙ ዋና ዋና ተግባራት አንዱ እንግዲህ ይሁዳ ጌታውን አሳልፎ ለመስጠት በሰላሳ ዲናር እየተስማማበት ነውና እንደው አሁን ላለውስ እንደው በተለይ ከዚህ ከሙስና መስፋፋት ጋር እንደው ምን ትምህርት ይሰጠናል ወይ በመጽሐፍ ቅዱስ ከእግዚአብሔር ጋር እኩል ሰዎች ላይ ያወዳድሩት እንደሚችል ማስጠንቀቂያ ጌታችን አስተምሯል። በዚህ በማቴዎስ ወንጌል ምዕራፍ ሰባት ላይ ኢይክል ሐዱ ገብር ቀኒሐ ለክልኤ አጋዕዝት፣ አንድ ባሪያ ለሁለት ጌቶች መገዛት አይችልም። አንዱን ይጠላል፣ አንዱን ይወዳል። አንዱን ሲታዘዝ ያንዱ ትእዛዝ ይቀራል። ስለዚህ አንዱን ምረጥ ወደሚለው አስተምሮ ጌታችን ይህን ምሳሌ ሲሆን አንተ ሙሰ ኢትክሉ ተቀንዮ ለነዋይኒ ወለ እግዚአብሔር እናንተም ደግሞ ለእግዚአብሔርና ለእኔና ለገንዘብ መገዛት አትችሉም። ወይ ገንዘቡን ወይ እኔን ምረጡ ብሏል እግዚአብሔር። ስለዚህ በምድር ላይ ጌታችን ሲያስተምር በወንጌል ከራሱ ጋር አልተጠነቀቅንበት። በአምልኮት ደረጃ ከራሱ ጋር እኩል አወዳድሮ ሰዎች ጌታቸውን ሊተዉ በዚህ ምክንያት ሊዘነጉ እንደሚገባ አስጠንቅቆ ያስተማረው ትምህርት አንዱ ምንድን ነው ከተባለ ፍቅረ ነዋይ ነው። ገንዘብ መውደድ ነው። ገንዘብ አይኑር ማለት አይደለም። መጽሐፍ ይናገራል። በልክ መኖር ሰው መስራት ማወቅ ማግኘት መረዳትም ሁሉን ነገር የራሱን መርዳት ለሌላው መርዳት እንዳለበት ይሄ የመጽሐፍ ቅዱስ ሀሳብ ነው። መለኮታዊ መመሪያ ነው። ይሄ ኃጢአት ሊሆን አይችልም። ገንዘብ መውደድ ስንል ሰርቶ አያገኝ ያለውን ገንዘብ በአግባብ አይጠቀም ማለት አይደለም። ግን እግዚአብሔር የሰጠውን እንደገናም ደግሞ ተወስኖለት፣ በየትኛውም ተቋም ተወስኖለት የተሰጠውን ገንዘብ ከዚያ ውጭ መሄድ፣ ማግበስበስ፣ የሌላውን ገንዘብ መቀማት፣ ማጭበርበር፣ ለማጭበርበር ደግሞ ዋዜማ ላይ ደርሶ ሀሳብ ማሰብ፣ ይሄ ሁሉ ግን ኃጢአት እንደሆነ ጌታችን አስረግጦ አስተምሮናል ማለት ነው። ከይሁዳ የምንማረው ምንድን ነው ከተባለ ፍቅረ ነዋይን መጥላት ያስፈልጋል ማለት ነው። ፍቅረ ነዋይን የማይጠላ ሰው ይህ ከወንድሙ ገንዘብ የሚፈልግ ከተሰጠው ደሞዝ ውጪ ከተፈቀደለት ነገር ውጪ የሌላውን የሚመኝ ማንኛውም ሰው ይሁዳ እንደሆነ አስረግጣ ቤተክርስቲያን ታስተምራለች። ቋሚ ነው። በጸሎተ ሐሙስ ከተከናወኑ ተግባራት አንዱ የኢየሱስ ክርስቶስ የሐዋርያትን እግር ማጠው ነው። እና ይህ ትምህርት እንደው ከትህትና ከመከባበር ከመቻቻል አብረው ከመኖር አንጻር ምን አይነት ትምህርት ይሰጠናል፣ እንደው አንድምታውስ ምንድን ነው? በዚህ በጸሎታ ሐሙስ ዋናው መሰረታዊ ነገሩ ደግሞ ከዚህ ከሥጋ ወደሙ ቀጥሎ ሐዲስ ኪዳን ሐሙስ ከታስባለበት ከሥጋ ወደሙ ቀጥሎ ሁለተኛው ጌታችን ትሕትና ያስተማረበት ነው። ራሱን ዝቅ አድርጎ ጨርቅ አገልድሞ ውሃ ቀድቶ ዝቅ ብሎ የሐዋርያትን እግር ያጠበበት ቀን ነው። ከዚያ ጋር ተያይዞ ከመዝ ግበሩ ለቢጽክሙ ለጓደኞቻችሁ ለሌላው እንዲህ አድርጉ ብሎ ጌታችን ኢየሱስ ክርስቶስ ዝቅ ብሎ ትትናን ያስተማረበት ቀን ነው። ለዚህም ነው ኢትዮጵያዊት ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ስርዓት መጽሐፍ ቅዱሱን ስርዓት ሳታዛንፍ ጥንቅቅ ባለ ሁኔታ በቃል ብቻ ሳይሆን በተግባር አሳይታ ቅዱስ ፓትርያሪኩ ጳጳሳትን ያጥባሉ፣ ጳጳሳት ቀሳውስትን ያጥባሉ፣ ቀሳውስት ዲያቆናትና ህዝቡን ያጥባሉ በዚህ ስርዓት ዛሬ ቤተክርስቲያኗ በቃል የምንነገረው የምታስተምረውን ወደ ተግባር ቀይራ በተግባር የምታስተምር ብቸኛዋ ቤተክርስቲያናችን ናት ማለት ነው። ስለዚህ በዚህ መንገድ ትትናን ጌታችን ያስተማረበት ነው። ከጌታችን ቀጥሎ ሐዋርያትም በዓለም ላይ ያስተማሩን ነው። ሰው ሁሉ ላይኛው ወደ ታች ዝቅ ብሎ፣ ታችኛውም ለላይኛው ዝቅ ብሎ ማገልገል፣ መገልገል የፍቅር መገለጫም ጭምር እንደሆነ ትትና ይህን በደንብ ያስተምረናል። ዝቅ ካላሉ ከፍታ የለምና ጌታችን ዝቅ ብሎ ከፍ ብሏል። አሳይቶናል ወርዶ እንደገና አድርጓል። ይሄ ሁሉ ትህትናን መማር እንዲያለብን አሁን እኛ ካለንበት ሁኔታ አንጻር ሀገራችን ካለችበት ሁኔታ አንጻር ምን ትምህርት ይሰጠናል? እርቅን ከመውረድ ሰላምን ከማምጣት አንጻር ምን ትምህርት ይሰጣል? ቀራዲሞ ስንመለከተው ጌታችን ራሱን ዝቅ አድርጎ ቤዛ ሆኖ ለሰው ልጆች ራሱን ሰጥቷል። አርአያውን፣ ፍቅሩን፣ ቸርነቱን ያስተማረበት በተግባር የተገበረበት ቀን ነው ማለት ነው እንግዲህ፣ ከዚህ ትምህርት የምንማረው ርራይ ቸርነትን ነው መተሳሰብን ነው። ደግሞም እንደው ራስን አሳልፎ እስከ መስጠት ድረስ እሱ ወዶናል ማለት ነው። እንደገናም የበደሉንም ሰዎች ደግሞ ይቅር ማለትና ያሳየን። ከዚህ በላይ ምን አለ እንግዲህ በምድር ላይ? ቀጥታ የክርስቶስን መከራ ስንመለከት ለእኛ ለሰው ልጆች ህሊና አላለው እንደው ሰው ሁኖ ተፈጥሮ ማስተዋል ለተሰጠው ለሰው ልጆች ሁሉ ይቅር ማለትን ነው ለምሳሌ እሱን መከራ እያደረሱበት ያን ሁሉ ግፍ ፈጽመውበት ይቅር በላቸው ነው ያለው። ስለዚህ አይደለም አይደለም የበደልነውን እንግዲህ አሁን የበደልነውንም ይቅር ማለት ተቸግረናል፣ እንኳን የበደሉንን። እንደው መጽሐፍ የሚለው የበደሏችሁን ነው የሚለው እንዴ የበደላችሁትን ነው ይቅር ባለው የሚለው። የበደልነውን ይቅር ማለትማ ቁም ነገር አይደለም፣ ግዴታችንም ነው። የበደሉንን ጭምር ይቅር ያንን ማን አስተማረ? ክርስቶስ ነው። በየትኛውም የዓለም ሕግ በየትኛውም ፍርድ እንደው በባህላዊም ይሁን በህጋዊም ይሁን እንደው በዚህ በዓለም ላይ ስንመለከት በየትኛውም ሕግ መቼስ የሚክሰው የበደለ ነው። የበደለ ይክሰ። እሱ ግን ያሳየን እኛ በደለ ነው እኛው እኛ ነው፣ እሱ ተበድሎ ራሱ ክሶ ያሳየን ማለት ነው። ስለዚህ ይቅርታን፣ ይቅር መባባልን፣ ነገሮችን ክፉ ነገር ሁሉ መተውን፣ እራይን፣ ቸርነትን፣ መተሳሰብን ለዚህ ትውልድ ይሄ ነው መልእክቱ የሚያስተላልፈው ወንጀሉ ማለት ነው ሰሙነ ሕማማት የተከወኑ ሃይማኖታዊ ስርዓቶች የተሰጡ ትምህርቶች በዕለት ተዕለት ኑሯችን ውስጥ በምን መልኩ ልናስቀጥላቸው ይገባል? በየዕለት ተግባራችን ለማስቀጠል አንደኛ እያንዳንዱ ሰው አርአያ መሆን አለበት። ዝም ብሎ ሌላው ላይ ጣት መቀሰሩ እሷ ያመጣ አሁን የተቸገር ነው። በአሁን ሰዓት እዚህ መንፈሳዊም ዓለም ሌላውም ቁሳዊም ዓለም አለማዊውም ሁሉንም ስንመለከተው የሚያወራ ነው እንጂ የሚተገብር የለም። አስተማሪ የተባልነው ዝቅ ብለን መታየት አለብን፣ ሌላውም ማስተማር አለብን። መሪዎቹና አስተማሪዎቹ ያላስተማርነውን ትውልድ ያላስተማርነውን ትውልድ አንተ ራስህ ፈጥረህ ኑር፣ ጥሩ ነገር ኑር ማለት አይቻልም። ታች ያለውን ትውልዱን ማነጽ የሚችለው መሪዎች ናቸው፣ አስተማሪዎች ናቸው፣ እኛ ነን። ስለዚህ እኔ ማነኝ ብለን ራሳችን መፈተሽ ያስፈልጋል። ዓለም ተጠምዶ ያለው በከንቱ ነገር ነው። እግዚአብሔር የተዋበ ያማረ ዓለም ፈጥሮ ሰጥቷል። ምንድን ነው የጎደለው? ያላለማ ነው ስንት ሰፈርና መንደር እያለ በለማ ሰፈርና መንደር ሲባላ የሚወለድ ትውልድ ነው ያለው። ይሄ ችግር ይሄ ችግር ከየት መጣከታ አገር አልጠበበም። እግዚአብሔር በሚያውቀው ለኢትዮጵያውያን ኢትዮጵያ አይደለችም ቀርቶ ለአፍሪካ የምትሆን አገር ነው ያለችው። ነገር ግን ምንድነው ችግራችን ካል ራሳችን ህግጋታችን፣ ታሪካችን ሁሉ ምን ታሪክ ታሪክ ተራኪዎች ከንቱ ናቸው። ከንቱ ታሪክ ነው የሚተረኩት። ጥሩ ታሪክ የሚተርክ የለም። የድሮዎቹ ጥሩ ጥሩ ነገር ያስተምራሉ አባቶቻችን። እነሱን ይከተከለ ትውልድ እንዲህ ዓይነት መልካም ነገር አግኝተን ነበረ። አሁን የመጣብን ችግሩ ምንድን ነው ከተባለ፣ አስተማሪዎች፣ ታሪክ ተራኪዎች፣ ፖለቲከኛ ሊሆን ይችላል፣ ምንም ሊሆን ይችላል፣ መንፈሳዊ አስተማሪ ሊሆን ይችላል፣ ዓለማዊ አስተማሪ ሊሆን ይችላል። ለትውልድ መልካም ነገር እናስተላልፍ፣ መልካም ነገር እንጻፍ፣ መልካም ነገር እናስተምር። ራሱ የፈጠረውን ሰው ለማዳን መጥቶ የእኛ ነው ስጋ ተዋህዶ፣ ይህን ሁሉ ነገር መከራ ተቀብሎ በተግባር ሁሉን ነገር አስተምሮናል። ሌላ ባይዲ ትምህርቱን ትተነው ክርስቶስን እንከተል የሚል መልእክት ነው ያለው። ተካሽቻችን ከሊቀ ሊቃውንት ዮሴፍ ደሳሌ ጋር ያደረግነው ቆይታ እዚህ ላይ ያበቃል። መልካም ጊዜ